እንደዚህ ይላል። መዝሙር 15 ቁጥር 1 እግዚአብሔር ሆይ በድንኳን ውስጥ ማን ያድራል? በተቀደሰው ኮረብታስ ማን መኖር ይችላል? ጥያቄ ነው። እግዚአብሔር ሆይ በድንኳን ውስጥ ማን ያድራል? በተቀደሰው ኮረብታስ ማን መኖር ይችላል? የዳዊት መዝሙር ነው። መዝሙሩ ግን ጥያቄያዊ መዝሙር ነው አደለም? ማን ነው በአንተ መቅደስ ውስጥ ምን የሚል? በቤት በድንኳን ውስጥ ምን የሚል የሚያድር በተቀደሰው ኮረብታ ማን ይኖራል? እንግሊዘኛው ላይ እነዚህን ሁለት ቃል እንዲህ ብሎ ይፈታቸዋል። አምፕሊፋይዱ ላይ የመጀመሪያውን እግዚአብሔር ሆይ በድንኳን ውስጥ ማን ያድራል የሚለውን ቃል በቅንፍ ሲናገር እንደዚህ የአምፕሊፋይዱ ማብራሪያ ላይ እንደዚህ ይላል። ማደር የሚለውን ቃል ሲናገር ፐርማነንት ሳይሆን ቋሚ ሳይሆን ቴምፖራሪ፣ ሰው እንግዳ ሰው ቤት መጥቶበት እንግዳው አድሮ እንደሚሄድ፣ እንግዳው አድሮ እንደሚሄድ አይነት ማን ያድራል፣ በአንተ ድንኳን ውስጥ ማን ያድራል። ዘላለማዊ አይደለም ቃሉ የመምጣት የማደር እና የመሄድ ጉዳይ ነው። ምን እንደማለት ነው? ወደ ቤታችሁ እንግዳ የሆነ ሰው መጥቶ አድሮ ልክ እንደሚሄደው ዳዊት በድንኳን ውስጥ ማን ነው የሚያድረው ይላል። ይቀጥልና ሁለተኛው ላይ በተቀደሰው ተራራ ላይ ማደር አይደለም የሚለው ማን ይኖራል ይላል። ምክንያቱም በማደርና በመኖር መካከል ልዩነት አለው መኖር ቴምፖራሪ አይደለም፣ ጊዜያዊ አይደለም፣ ጊዜያዊ አይደለም። ማደር ጊዜያዊ ነው። ልክ እንደ ገስታውስ ነው ቃሉን የሚጠቀመው። የመጀመሪያው የሆነ ስፍራ ሄደ ለሆነ ዓላማ አድረህ እንደምትሄድ። ሁለተኛው ላይ ግን ማን ነው በተቀደሰው በዛ ተራራህ ላይ አድሮ የሚመጣ አይልም ውሎ የሚመጣ አይልም? አድሮ ቀጥሎ ወደ ራሱ ጉዳይ የሚሄድ አይደለም የሚለው የሚኖር የመጀመሪያውን ጊዜያዊ ያደርገውና ሁለተኛውን መኖር ማደርና መኖር መካከል መኖርን ዘላለማዊ ያደርገዋል። ይህንን ሀሳብ በአዲስ ኪዳን ላምጣላችሁና ለዛ ለእናንተ እምነት የሚሆናችሁን ነገር ላሳያችሁ። የእግዚአብሔር ነገር አሁንም እንዲሁም ዘላለም ነው። ዳዊት እየጠየቀ ያለው ኢንደ ፕሬዘንት ታይምን ኢንደ ፊውቸርን ነው። ማደር የአሁን ጉዳይ ነው። ጊዜያዊ ጥያቄ ነው። ማንነው ግን ያንን ስም የሚያገኝ ነው የሚለው በተራራው ላይ መኖር ግን ዘላለማዊነት ነው በዘላለም ለመኖር ነው በተራራው የተመኘው በድንኳኑ ግን ለማደር ነው የተመኘው አድሮ ለመመለስ አዲስ ኪዳን ላይ ስትመጡ የእግዚአብሔር ዓለም በሁለት ነገር ነው ፋንክሽን ያደርጋል በእናንተ ህይወት ውስጥ አንደኛው በዘላለማዊ ፕሮጀክት ነው ሁለተኛው ደግሞ በአሁን ታይም ለዘላለም ከእግዚአብሔር ጋር በማይወጣበት የህይወት ኃይል ውስጥ በማይወጣበት የህይወት ክብር ውስጥ በማይወጣበት ዘላለማዊ እረፍትና ደስታ ውስጥ ዘላለማዊ ነው። ይኖራል የተባለው ፐርማነንት የሆነው ጉዳይ ዘላለማዊ የሆነው ጉዳይ የማይወጣበት ነው። ነገሩም ለዘላለም ነው የዳዊት ጥያቄ የአሁንና የዘላለም ነው የማደርና የመኖር ነው ጥያቄው እንዴት ነው ለዘላለም በዛ ግሎሪ ውስጥ ልጅ ሆኖ የከበረው ነው ወይም ደግሞ ወደዚህኛው ወደ ምድር ቋንቋ ስታመጡት ለሐምሳ ለስልሳም ለሰባም ለመቶም ለመቶ ሀያም አመት እድሜ ይሁን ለመቶ ሀያ አመትም በክብር ውስጥ በማይወርድ ክብር ውስጥ በማይቀንስ እሳት ግለት ውስጥ በማይቀንስ ቅባት ውስጥ እንዴት መኖር ይቻላል? ጥያቄ ነው። እንዴት መኖር ይቻላል? የመጀመሪያውም ደግሞ ለአሁን ጉዳይ ኢንካውንተር ማደር ፐርማነንት አይደለም። ለአሁን ነው፣ ለጊዜያዊ ነው። ለጊዜያዊው ጉዳይ ኢንካውንተር ለማድረግ እግዚአብሔርን ለመነካካት ለመኖርም ለመነካካትም ለመኖርም አሁን ለመቀበልም ለመስማትም ለመታየትም ለመዳሰስም አሁን በእግዚአብሔር መገኘት ውስጥ ለመነካትም ማደር ተቃላችሁ። አንዳንድ የእግዚአብሔር አሰራር እንደ ማደር ነው፣ አደለ? እዚህ ኢንካውንተር ያደርጋል ይነካል፣ ያስደስታል፣ ያዘልላል። ግን በዛ በተነካበት አትሞስፌር ረለም ዓለም ውስጥ ግን መልሰ ራስን በኋላ ስታገኘው ወተ ልታገኘው ትችላል። እንደ ማደር እግዚአብሔር እረኛዬ ነው በለመለመ መስክ ምን ይለኛል? ያሳድረኛል። አይደለ ማደር የዳዊት ጥያቄ ይሄ ነው። አሁን ያለውንም መነካት ዘላለማዊውንም ክብር እንዴት ነው የሚገኘው ነው ጥያቄው። አሁን ያለውንም ኢንካውንተር አሁን ላይ ሕያው ነው አሁን ያለ ንክኪንም አሁን ያለ መሞላትንም አሁን ያለ መጨመርንም አሁን ያለን ማየትን አሁን ያለን መንካትንም እንዲሁ ደግሞ ዘላለማዊ መኖርንም እንዴት ነው ብሎ ነው ዳዊት የሚጠይቀው። እንዴት ነው አሁን የሚነካኝ እሱ ብቻ አይደለም፣ እኔም እንዴት ነው በእግዚአብሔር ቅባትና እሳት ውስጥ እስከ መጨረሻዋ የምድር እርምጃዬ እምኖረው? እንዴት ነው በዛ ህልውና መኖር በዛ ዓለም። በዛ ካቦድ በሆነ በእግዚአብሔር የመንፈስ ዓለም ውስጥ ሁሌም የመኖርን ሚስጥር እንዴት ነው የማገኘው? ዳዊት እንዴት ነው ነው ጥያቄው። ለምን ሁለቱም ወሳኝ ነገሮች ስለሆኑ፣ የማይወጣበትም ክብር ወሳኝ ነገር ነው። የአሁን ታይምም ማደር የተባለው ደግሞ ቴምፖራሪ የሆነው መነካት፣ ቪዚቴሽን የመለኮት ቪዚቴሽን የሂሊንግ ቪዚቴሽን የሚራክል የሱፐርናቹራል የፓወር የዲሊቨራንስ ቪዚቴሽን ጎብኝቶን ሲያልፍ እግዚአብሔር ነክቶን ሲያልፍ፣ ቴምፖራሪ ነው። ሁሌም ይሆን ላይሆን ይችላል። አሁን አፒር የሚያደርግ ነው። ሰዎች፣ ወገኖች የማይገባቸው ነገር ልክ እንደ ድንኳኑ እንደ ማደሩ ማለት ነው፣ ቴምፖራሪ እንደሆነው። ለምሳሌ ተሰብስበን እየጸለይን ነው ብዙ ሰዓት እያለቀስንም ብንጸልይ የእግዚአብሔር ተች የእግዚአብሔር ማለፍ የእግዚአብሔር ድምፅ ሌላ ነው። ሰው ጭንቅላቱን የሚያነባውን የሚያውቀውን እስካላወራ ድረስ ከያው አምላክ እየሰማ ከሆነ የሚያወራው ሐሙስ ሌላ ማለፍ ነው የሚያልፈው እግዚአብሔር በእኛ መካከል ሐሙስ ሌላ ቮይስ ነው እግዚአብሔር የሚልከው ሐሙስ ሌላ ኃይል ነው በመካከላችን የሚንቀሳቀሰው። ለምን ይሄ የድንኳኑ ቴምፖራሪ የሆነው ነገር ቪዚቴሽን ነው። ካለፈ አለፈ ነው። ጊዜያዊ ነው። ሲመጣ የሚሆን ነው። ለዛ ነው በድንኳን ውስጥ ማደር የተባለችው ይሄ ነው። አድረህ ትነቃለ። ስትነቃ የለም ከእንደገና ማደር አለብህ። ጉብኝት ነው። ጊዜያዊ ነው። የተራራው የጽዮን ተራራ ጉዳይ ግን የተቀደሰው ተራራ ጉዳይ ግን የዘላለም ጉዳይ ነው። ስለዚህ የዳዊት ጥያቄ የዘላለም ክብር የማይወጣበትን ክብርና ሁለተኛ ደግሞ አሁንም ቴምፖራሪ የሆነውን ጊዜያዊ የሆነው ጉብኝት መነካት፣ ማለፍ፣ ድምፅ፣ ኃይል፣ በረከት፣ ማደር የሚባለውም ነገር እንዴት ነው ሁለቱን የማገኘው ነው። መዝሙር አስራ አምስት ዳዊት እየጠየቀ ያለው እንዴት ነው ማድረው? እንዴት ነው የምኖረው? መንፈሳዊ ጥያቄ ነው። እንዴት ነው ማድረው? እንዴት ነው የምኖረው? እዛ ዓለም ውስጥ እንዴት ነው ስማድረው? እንዴት ነው የሚነካኝ አሁን አንዳንድ ሰው ቸርች ይመጣል። እንዴት ነው የሚነካው? ሰው ደግሞ የተነካ የተቀባ መንፈስ የወረደበት ሰው እንዴት ነው ሳይወርድ? ልክ እንደ ፕሌን መሬቱን ለቆ የወጣ ጫማውን የያዘ ፕሌን እዛ ያለበት ከፍታ ላይ እንዴት ነው የሚኖረው? እንዴት ነው የሚኖረው ለዘላለም እየጨመረ በተሰወረበት ክብር ተሰውሮ በተሰወረበት ደመና ተሰውሮ እንዴት ነው የሚቀጥለው እንዴት ነው የሚዘልቀው? ይሄ የአዲስ ኪዳንም ሰዎች ጥያቄ ነው። የዳዊት ጥያቄ አይደለም መንፈሳዊ ምስጢሩ፣ የኛም ጥያቄ ነው። እንዴት ነው ሳልተላለፍ በድንኳኑ ካለው ማደር ጋ የምገናኘው? ታውቃላችሁ፣ ይሄ የማደሩ ጊዜያዊ የሆነው ቴምፖራሪ የተባለው እዚህ ማደር በተቀደሰው መቅደስ አድር ዘንድ የተባለው በድንኳን አድር ዘንድ የተባለው ታውቃላችሁ፣ ማደር ስለሆነ ጊዜያዊ ስለሆነ የሚገለጥበት የራሱ መለኮታዊ ዊል ስላለው ካለፈ አለፈ ነው። አሁን እየጸለይ እሳት ወርዶ እግዚአብሔር ቢያንሳፍፈን እዚህ ላይ እሁድ ብንመጣ መንሳፈፍ አለ ብለህ ብጠብቅ እሁድ ሊያንሳፈፍ አይችልም። ለምን? ፈቃዱ ጉብኝቱ፣ መገለጡ በዛ ቀን እንዳያለፈ ነው እንጂ መጠበቅ ያለብህ ካለፈ በኋላ ምንም መፍጠር አችልም። ሌላ ጊዜ ነው መጠበቅ የምችለው። በእያንዳንዱ ቀን ግን በድንኳን ውስጥ መለኮታዊ ጉብኝቱ አለ። ዳዊት እንዴት ነው ያንን ማደር የምችለው? እንዴት ነው መኖር የምችለው? ቀጥሎ እንዲህ ይላል፣ ራሱ እየመለሰ ይሄዳል። የሚያድሩም የሚኖሩም ሰዎች እነዚህ ናቸው ብሎ ነው ራሱ እየመለሰ የሚሄዱ አካሄዱ ንጹሕ የሆነ ጽድቅን የሚያደርግ ከልቡ እውነትን የሚናገር በምላሱ የማይሸነግል በባልንጀራው ላይ ክፉ የማይሰራ ወዳጁን የማያማ ነውረኛ ነውረኛና፣ በፊቱ የተናቀ እግዚአብሔርን እግዚአብሔርን የሚፈሩትን ግን የሚያከብር ነውረኛ፣ በፊቱ የተናቀ እግዚአብሔርን የሚፈሩትን ግን የሚያከብር ዋጋ የሚያስከፍልም ቢሆን ቃለ መሐላውን የሚጠብቅ ገንዘቡን በአራጣ የማያበድር በንጹሃን ላይ ግቦ የማይቀበል እነዚህን የሚያደርግ ከቶ አይናወጥም ይላል። ማን ነው የሚያድረው? ማነው ምን የሚለው የሚኖረው የሚኖረው ማደርና መኖር ምንድነው ልዩነቱ መኖር ዘላለማዊ ነው ማደር ምንድነው ጊዜያዊ ነው ትኩስ የሆነውንም የመንፈስ አሰራር የማይወጣበትንም የክብር ዓለምና ዘላለማዊነትን እንዴት ነው የምናገኘው እነዚህን ሁሉ የያዟቸው? እነዚህ ሁሉ የጽድቅ ፍሬዎች ናቸው የሚጸደቀው በክርስቶስ ነው። ግን የጸደቀ ሰው ደግሞ ፍሬ ያለው አይደለም። ጸድቅ ያለው ብሎ ሰው የኃጢአት ፍሬ አያፈራም። ከጸደቀ፣ ፖዚሽኑን ካገኘ፣ ስፍራውን ከያዘ፣ መለኮታዊ ስታንዲንጉን የሚመጥን ማንነት ላይ ከደረሰ በክርስቶስ ቀጥሎ ጻድቅ እነዚህም ፍሬ ማፍራት አለበት። በንጽህና መሄድ አለበት። ነውሮኞችን መጸየፍ አለበት። እግዚአብሔርን የሚፈሩትን ማክበር አለበት። ሸንጋይ መሆን የለበትም። በባልንጀራ በወዳጆቹ ላይ ክፉ ማሰብ የለበትም። ኢን ፕሬዘንትም ኢን ፊውቸርም ባለ የመለኮት አሰራር ውስጥ ድዋል ለማድረግ ለመገኘት ዋናው ሚስጥር ይሄ ነው። ኢን ፕሬዘንት ታይምም ኢን ፊውቸርም ያለውን የእግዚአብሔር መለኮታዊ አደራረግ የክብር ዓለም መኖር ክብር ዓለም ውስጥ መኖር፣ እንዲሁም ደግሞ በአሁን ጊዜ ባለ መለኮታዊ መልስ፣ ፈውስ፣ ድንቅ ነገር ለመቀበል ከእግዚአብሔር ምን እንደው የሚያስፈልገው ሲባል ይሄ ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ከእርሱ የሰማ ነው ለእናንተም የምነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የሚል ነው። በጨለማ እየተመላለስን ከእርሱ ጋር ህብረት አለን ብንል እንዋሻለን፣ እውነትን አንኖርም አንኖረውም። ነገር ግን እርሱ በብርሃን እንዳለኛ በብርሃን ብንመላለስ እርስ በእርሳችን ህብረት አለን የልጁ የኢየሱስ ደም ከኀጢአት ሁሉ ምን ይላል? ነው የሚለው ያነጻ። ምንድን ነው አሁን ሚስጥሩ? አሁን የዳዊትን ጥያቄ በብሉይ ኪዳን የጽድቅ ፍሬ አስቀመጠ። ይህ እንዲህ የሚያደርግ ሰው ያድራል፣ ይኖራል። ያድራል ማለት እግዚአብሔር ሲገለጥ አያልፈውም። እግዚአብሔር ሲያወራ አያልፈውም። እግዚአብሔር ሲፈውስ፣ ሲባርክ አያልፈውም። በእግዚአብሔር እና በእሱ መካከል በማደር ውስጥ ያለው ይሄ ቴምፖራሪ በሆነው ነገር ውስጥ መተላለፍ አይፈጠርበትም። እንዲሁም ደግሞ በዘላለማዊ ቅባትና ክብር ውስጥም ሳይወርድ ሳይወጣ ይኖራል። በተቀደሰው ተራራ ከፍታ ላይ የገዥነትን ስፍራ ይዞ ይኖራል። እንዲሁም ደግሞ በማደሩም ይገለጣል። ለምን? በእግዚአብሔርና በእሱ መካከል ምን የለም ችግር የለም። አዲስ ኪዳን ላይ ስትመጡ እንዴት ነው፣ በእግዚአብሔር ጉባኤ ስገኝ፣ በተቀደሰው ጉባኤ ስገኝ፣ ስረግጥ በዛ በተገኘውበት ጉባኤ ተጠቅሜ የሚሄደው ተነክቼ የሚሄደው ተምሬ በትክክል እግዚአብሔር እኔን አስተምሮኝ በትክክል ስብከቱ ለእኔ ሆኖ ትንቢቱ ለእኔ ሆኖ ዝማሬው ለእኔ ሆኖ ፈውሱ ለእኔ ሆኖ በቃ መለኮታዊ መነካት፣ መጎብኘት፣ መዳሰስ የሚሆንልኝ ሚስጥሩ ምንድን ነው? እንዲሁም ደግሞ በገዥነት ከፍታ ላይ ሳልወርድ በእግዚአብሔር ደመና ገዥ እንደሆንኩ ጀምሬ ገዥ እንደሆንኩ የምጨርስበት ሚስጥር ምንድን ነው ካላችሁ ሚስጥሩ ይሄ ነው፣ የኢየሱስ ደም ነው። አሜን። ዳት ዘ ሴክሬት። የኢየሱስ ደም በመለኮታዊው የማደር በመለኮታዊ የገዥነት ከፍታ ላይ እንድትኖሩ እንድታድሩም እንድትኖሩም በሚፈለገው የመለኮት አሰራር ውስጥ በመለኮትና በእናንተ መካከል የሚቆምን መጋረጃ የማስወገድ ጉልበት አለው። ለዛ ነው ያነበብኩላችሁ ክፍል ላይ የልጁ የኢየሱስ ደም ከኃጢአት ሁሉ ምን ይላል? ነው የሚለው ያነጻል። የነጻ ሰው ቅድም የቅድም የምታዩት የነጻ ሰው ህይወት ነው ሐሳቡ የነጻ ልቦናው የነጻ አካሉ የነጻ ሰው በማደር ቴምፖራሪ በሆነውም እግዚአብሔር ይገለጥለታ በዘላለም በተቀደሰው ተራራ ተራራ የገዥነት ስፍራ ነው። ገዢ ሆኖ ጀምሮ ገዢ እንደሆነ ሳይወርድ ሳይቀንስ በእግዚአብሔር ኃይል እየገዛ ይቀጥላል፣ ይኖርበታል። ያንን ዓለም ማን ከተባላችሁ በክርስቶስ ኢየሱስ ደም የነጻ ጉባኤ ስትመጡ የመንፈስ ህልውና፣ የመንፈሱ መገኘት፣ የመንፈሱ ክብር፣ የመንፈሱ ዓለም ዝም ካላችሁ አንድ ነገር አድርጉ፣ የኢየሱስን ደም ጥሩ። የኢየሱስን ደም ኢሚዲየትሊ ስትጠሩ፣ ለዛን ወገኖቼ፣ መንፈስ ቅዱስ በኢዮኤል የተነገረው ትንቢት ወረደ አደለ ያለው ጴጥሮስ ወረደ እንዲወርድ ግን አንድ ሚስጥር ያስፈልግ ነበር። እንዲኖር ወርዶ እንዲኖር። እግዚአብሔር ወርዶ ተመልሷል። ወርዶ ተመልሷል። መኖር የሚባለው ነገር እንዲመጣ መጽሐፍ ሲናገር መንፈስ ዝም ብሎ ወደዚህ ምድር ገባ አይልም። የዕብራውያን ጸሐፊ ሲናገር ክርስቶስ የገዛ ደሙን ይዞ ወደ ላይኛይቱ መቅደስ፣ ወደ ቅድስተ ቅዱሳን በገዛ ደሙ ምን አለ ነው የሚለው ገባ። ደም ሲገባ ምን ተፈጠረ? በሰማያት በመንፈስ ዓለም ሰማይ ስል መንፈስ ዓለም እና ይጉዝ ዓለም መካከል የነበረው መጋረጃ ተቀደደ። ያኔ የእግዚአብሔር መንፈስ ምን አለ ነው የሚለው ወረደ። ይህን ማስረጃ ከፈለጋችሁ ዮሐንስ ወንጌል ምዕራፍ ሰባት ላይ በበዓሉ የመጨረሻ ቀን ከፍ ባለ ስፍራ ላይ ቁሞ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይንጣ በነፃ የሕይወትን ውሃ ምን ይበላለ ይጠጣ ቀጥሎ ምን አለ? በእርሱ የሚያምኑ ስለሚቀበሉት መንፈስ ቅዱስ ምን አለ ተናገረ። ግን መንፈስ ለምን አልወረደም ሲባል፣ ክርስቶስ ስላልከበረ መንፈስ ምን አላለም ነው የሚለው አልወረደም። መንፈስ የወረደው መቼ ነው? ክርስቶስ ሲከብር። እንዴት ሲባል፣ ደም፣ የኢየሱስ ደም ስትጠሩ ሰማያት ይከፈታል። የኢየሱስ ደም ስትጠሩ የእግዚአብሔር ጉብኝት በላያችሁ ላይ ይመጣል። መንፈስ ያለበት ድምፅ ያለበት የእግዚአብሔር ሕያውነት ያለበት ስፍራ ሄዳችሁ መንፈሱ ካልተሰማችሁ እግዚአብሔር ለእናንተ ካላወራ እየተማራችሁ መነቃቃት መለወጥ ከሌለ ማድረግ ያለባችሁ ዘ ብላድ ኦፍ ጂሰስ። ለምን በተቀደሰው ድንኳን ለማደር ደም ይፈልጋል። በተቀደሰው ተራራ ላይ ለመኖር በአዲስ ኪዳን የኢየሱስ ደም ያስፈልጋል። ከአንተ የተጠየቀ ነገር የለም ግን ደም ያስፈልግሃል። የነጻ ከወንቅ ሰማይ በትይዩ ይከፈታል። የእግዚአብሔር መንፈስ በላይ ላይ ይወርዳል፣ ይነካል፣ ይዳስሳል ማደርም መኖርም ላንተ ይሆንልሃል። የዳዊት ጥያቄ ይሄ ነው። አድርና እኖር ዘንድ ምላደርግ ነው እግዚአብሔርን ምላደርግ? ስገድልኝ አላለም ጩኸ አላለም። ብለድ ተንበርክከ ደም፣ ደም፣ ደም የኃጢአት ሽታ ሲሸትህ ከሳሾቹ በጆሮ ሲከማቹ ደም፣ ስጋዊነት ሲሰማ ደም፣ የእርግማን አዋጆች በላይ ላይ ቀንበሮች ሲሰሙ ደም፣ የሚወረወሩ ከቅርብ ከቅርብ ከሩቅ ፍላጻ ሲሰማ ደም፣ ጥራባቸው። ደሙ በሰማይና በምድር መካከለኛ ነው። ደሙ በጨለማና ባንተ ሕይወትም መካከለኛ ነው። ደም ወዳለበት እርግማን አይገባም። ደም ወዳለበት ሞት አይገባም። ደም ወዳለበት በሽታ አይገባ። ደም ወዳለበት ቀሳፊ አይገባ። ደሙ ባንተና በሞት፣ ባንተና በጠላት፣ ባንተና በእርግማንም መካከል ነው። ደሙ ባንተና በእግዚአብሔርም መካከል ነው። ደሙን ስጠራ በጠላትም መካከል ደሙ ይገባል። በአንተና በእግዚአብሔርም መካከል ደሙ ይገባል። ያኔ መንፈስ ይነሳል። የእግዚአብሔር ኃይል ያገኛሃል። ማደር ይሆንልሃል። በተቀደሰው ተራራ ለዘላለም መኖርም ይሆንልሃል። ዘ ሴክሬት የዳዊት ጥያቄ በድንኳን አድር ዘንድ በተቀደሰውም ተራራ ላይ እኖር ዘንድ። ደም የሌለው በዚህ ዓለም ውስጥ መገኘት አይችልም። ራእይ ምዕራፍ አምስት ላይ ታችኋል። መልአኩ እና ዮሐንስ አዩ ሰዎች በሰማይ ውስጥ ሰዎች ታዩ በሰማይ ውስጥ ራይ መጽሐፍ ውስጥ ስትሄዱ መጀመሪያ የታዩት ሀያ አራት ሽማግሌዎች ናቸው። ከነሱ ውጭ ሰው አልታየም። ለዘመናት በሰማይ ውስጥ እኮ ሰው ታይቶ አያውቅም። የሰው መልክ የነበር የሰው ልጅ የሚመስለው ነው ይታየው። እሱም ወልድ ነው፣ እግዚአብሔር ነው፣ አሜን፣ ያህዌ ነው። ኢሳይያስ ስድስት ብትሄድ፣ ህዝቅኤል ምዕራፍ ሦስት ምዕራፍ አምስት ላይ ብትሄድ የሰው ልጅ የሚመስለውን አየሁ ነው እንጂ በሰማይ ሰው ታይቶ አያውቅም። በዛ ሰማይ ሰው ገብቶ አያቅምዛ። በሰማይ የሄዱ ሰዎች አየን ያሉት ምንድን ነው? ስድስት ክንፍ ያለው ኪሩብ የሚሽከረከር ክንፎቹ በሙሉ አይን የሆኑ ኪሩብ፣ አራት ፊት ያለው ኪሩብ አየን፣ መልአክ አየን፣ በዙፋኑ ላይ የሰው ልጅ የሚመስል አየን፣ ብርሃን አየን፣ እሳት አየን ነው ሰማይ የተባለ ሰው አልታየም። አዲስ ኪዳን ላይ ዮሐንስ ከመልአኩ ጋር ወደ ሰማይ ሲገባ ሽማግሌዎች ታዩ። ከዛ ቀጠለና እልፍ ጊዜ እልፍ ሺ ጊዜ ሺ የሆኑ ሰዎች ምን አልኩ ነው የሚለው አየዋለ። ከዛ መልአኩን ጠጋ ብሎ እነዚህ ከወዴት መጡ አልኩታል። እንዴት ተገኙ? ሰማይ እንዴት ተገኙ? የመላእክት ዓለም እንዴት ተገኙ? የኪሩቤል ዓለም ውስጥ የሰው ዓለም፣ የሰው ዓለም ይሄ ዓለም ነው። ሰው ኑሮ እንዲሞት የተወሰነበት በዚህ ዓለም ነው ለዘላለምም ከኖረ የደንገነት እዚህ ዓለም ላይ ነው። ኑር ያለው እግዚአብሔር ዓለሙ ባልሆነበት ዓለም ውስጥ ሰው ኤግዚስት አድርጎ ተገኘ። ዮሐንስ ደነገጠ። እንዴት እነዚህ በዚህ ዓለም ተገኙ? መጽሐፍ ሲናገር የዘንባባ ዝንጣፊ ይዘው ነበር ነው የሚለው ሺህ ጊዜ ሺህ እልፍ ጊዜ እልፍ ነበሩ። መልሱን ሲያገኘው ዮሐንስ እንደዚህ አለ። እነዚህ ልብሳቸውን በበጉ ደም አጥበው ምናሉ? አሉ አነሱ። የዛ የማይወጣበት ኢተርናል ግሎሪ ውስጥ የገቡ ሰዎች ከደም የተነሳ ብሔር የላቸውም፣ የትምህርት ደረጃ የላቸውም፣ ንግዳቸው ምን እንደነበር አይታወቅም። የምድር ዘመናቸው ቋንቋ ምን አይታወቅም። ደሙ ነው የታየባቸው። ደም ነው በላያቸው ላይ የተነበበው። ደም ስላለባቸው እዛ ገብተው ታዩ። ዛት ኢዝ ዘ ሴክሬት የኢየሱስ ደም። በምንም አይመጣም። ሃሌሉያ፣ በምንም አይመጣም። እዛ ለሙስ መግባት ከደሜ ተነሳ ነ እስኪ እጆቻችሁን ከፍ አድርጉ። የኢየሱስ ደም አለ በሉ። የኢየሱስ ደም አለ ይበሉ። ድገሙ። የኢየሱስ ደም ሕያው ነው በሉ። የኢየሱስ ደም ሕያው ነው በሉ። የክርስቶስ ኢየሱስ ደም በሉ። በእኔና በቤቴ ላይ በሉ። ለዘለዓለም ሕያው ነው በሉ። ለዘለዓለም ሕያው ነው በሉ። ደሙ በሉ። እስኪ ሁለንተናዬን በሉ። አንጽቶታል በሉ። አይምሮዬ በሉ። ምላሴ በሉ። ብልቶቼ በሉ። እግሮቼ በሉ። እይታዬ በሉ። ነፍሴ በሉ ህሊናዬ በሎ ልቦናዬ በሎ በእግዚአብሔር ልጅ በሉ በኢየሱስ ደም በሉ ነጽቷል በሎ ወደ ሰማይ በሉ ወደ ተቀደሰው ተራራ በሉ እንዳልገባ በሎ የሚከለክለኝ በለው የለም በሉ በደም በሎ ነጽቻለሁ በሉ በኢየሱስ ስም። በደም ነጽታችኋል፣ በደም ነጽታችኋል፣ በደም ታጥባችኋል የኢየሱስ ደም ንጽቷችኋል፣ ንጽታችኋል። ሁለንተናችሁ ከደም የተነሳ ንጹህ በኢየሱስ ስም አሜን።